ሻላል ትላላችሁ? ኧረ ምን ይሻላል ትሉኛ አላችሁ ምጣ እንደዚህ ሁኗል። የእኔ የእኔ በምን ይጋገር በምን ይጋገር ደንግጫለሁ። እናንተ ጅንባል ያዘኝ። ይኸውላችሁ እስኪ እንዲዛ ረብርቤ ልጥር ነበር እኔማ እኔማ ረብርቤ ልጥድ እንደዚህ ክፍል አለ። መሆዲው ብቻውን ቀረ። መሆዲው ብቻውን ቀረ። ዝናብ አልነካትም ዝናብ ነው እንዲያትሉ ይው መቀመጫው አደረቀ ነው አልহামዱሊላ ዋናው ጤና ነው በርግጥ የሰራሽው ተሰብሮልሻል ተሰበረ ልሽውልሽ ማየ አሁን ማገጣጠም ይቻላል ይሄን መጣፍ መስፋት ይቻላል እንዱሩኛላችሁ ጉርባሉ ሊጋ እንግዲህ ጉርበሉልኛ